በሪዮ ኦሎምፒክ የተሳተፉ ኢትዮጵያውያን አትሌቶች ከትላንት በስቲያ ማክሰኞ ማታ አዲስ አበባ አየር ማረፊያ በደረሱበት ወቅት የመንግስት ባለስልጣናት በተገኙበት ደማቅ አቀባበል ተደርጎላቸዋል። በእሁድ የኦሎምፒክ የወንዶች ማራቶን ውድድር የብር ሜዳሊያ የተቀዳጀው ፈይሳ ሌሊሳ ውድድሩን ሲያጠናቅቅ ያሳየው በኢትዮጵያ የመንግስት ተቃዋሚዎች የሚዘወትር ምልክት ልዩ ትኩረት መሳቡም ይታወቃል። ምንም እንኳን መንግስት አትሌቱ ወደ አገሩ ቢመለስ የሚገጥመው ችግር ያለ መኖሩም ያለመኖሩን ቢገልጽም አትሌት ፈይሳ ሌሊሳ ግን ማክሰኞ ዕለት ወደ አገራቸው ከተመለሱት አትሌቶች መካከል አልነበረም። ፈይሳ ሌሊሳ ከውድድሩ በኋላ በሰጠው ቃል ወደ አገሩ ቢመለስ ፈተና ይገጥመኛል ብሎ እንደሚሰጋ ተናግሯል። የአትሌት ፈይሳ እናትም የልጃቸውን ስጋት ይጋራሉ። በእውነት መንግስት የሚለው ይታመናል? እኔ በበኩሌ አላምንም። ባለበት መቆየት አለበት። በእርግጥ እንዲመጣ ፈልጋለሁ፣ ግን ምን ማድረግ እችላለሁ? ባለፉት ቀናት ሳነባን የሰነበትኩት አሁን ግን ሻል ብሎኛል። እዛው እንዲቆይ ነው የምፈልገው፣ መልካምን ሁሉ እመኝለታለው ነበር ያሉት አትሌቱ። የውድድሩን የመጨረሻ መስመር በረገጠበት ቅጽበት እጆቹን አጣምሮ ከአናቱ በላይ በማንሳት የኦሮሚያን ክልል ጨምሮ በተለያዩ አገሪቱ ክፍሎች የተቃውሞ ሰልፈኞች የሚጠቀሙበትን ምልክት አሳየ። የኦሮሚያ ክልል በመሬት ይዞታ ጥያቄዎችና በሰብአዊ መብት ጥሰቶች ሳቢያ ላለፉት በርካታ ወራት ከፍተኛ ለመረጋጋት ሲታይበት መቆየቱ ይታወሳል። ነርጋ የተቃውሞ ምልክቱን ማሳየቱ አልገረመኝም ያለችው ደግሞ የአትሌት ፈይሳ ባለቤት ኢፍቱ ሙሊሳ ናት። በጣም ፍርሀት ተሰምቶኝ ነበር፣ ግን ደግሞም ስለማውቀው አልገረመኝም። ከፍተኛ ድብደባ የተፈጸመባቸው በርካታ ሰዎች ሲታሰሩና ብዛት ያላቸው ሰዎች ተገድለው አስከሬናቸውን በማህበራዊ መገናኛ ብዙኃን በሚመለከትበት ወቅት ክፉኛ ያዝንና ይበሳጭ ነበር። በመሆንም ብዙ አልገረመኝም ብላለች። የሌሊሳ ሴት ልጅ አባቷን እንደምትናፍቅ ትናገራለች። እናም አሁን የት እንዳለ ማወቅ እንደምትፈልግ